ላ ፍላትሙት ነው ልሙት፣ አንተ ምናገባ እየ ነገርኩ፣ የሀፌትና ኤፍራታ በጭራሽ መጋባት የለባቸውም። ሰርጉን ማስቆም አለብሽ። ሀፌት ኤፍራታን እስከሚያገባ ድረስ በጣም ቸኩሏል። ነገር ግን በዙሪያው ያሉ ሰዎች ሀፌትና ኤፍራታ እንዲጋቡ አንድም ሰው ፈቃደኛ የለም። እንግዲህ የጽዮን አለማስታወስ ብዙ ተመልካችን ቅር እያስባለ ነው። ጽዮን ብታስታውስና በዚህን ሰዓት ከኤፍራታ ጎን ሆና ልታጽናናት አይዞች ልትላት ይገባል። ለምንድን ነው ጽዮን የማታስታውሰው የሚል የአብዛኛው ሰው ተመልካች ነው። ሲቀጥል እንግዲህ ሔዋን ራሷን አሳልፋ ሰጥታ እነዛን ምስኪን እህቶች ልትታደጋቸው ቃል ገብታለይ። ሲቀጥል ደግሞ እንግዲህ ለጓደኛዋ እንዳለችው ከሆነ ሀፌትና ኤፍራታ በፍጹም መጋባት የለባቸውም አደራ እኔም ሰርጉ እስከሚደርስ ድረስ በቻልኩት አቅም ላለመያዝ እሞክራለሁ ብላለይ። እንግዲህ ሀፌት በሰጠው ትዕዛዝ መሰረት ሴቶቹ ጋር ትቀላቀል ስላለ የሀፌት ሰዎች እየተከታተሏ ስለሆነ ካልተያዝኩኝ ሰርጉን እንደምንም ብዬ ለማስቀረት እሞክራለሁ ብላለይ። እናም ሀፌት እንግዲህ እንደ ጓጓ ኤፍራታን አግብቼ ናታንን አስቀናለሁ ባለው መሰረት እንግዲህ ምናልባትም የሰርጉ ቀን ሀፌት እስር ቤት የሚገባበት ቀን ሊሆን ይችላል። ኤፍራታ በአሁን ሰዓት በሁሉም ነገር ተስፋ ቆርጣለች። አንተን ላገባህ አልችልም ናታንን እንደፈለግ አድርገው ብለዋለ። እንግዲህ ናታንም እስከ ዛሬ ድረስ ደብቋት የነበረው የገኔን መገኘት ናቷን እንዳገኛት ያው ባለችበት ነገር በጣም እንደተጎዳይ ስለገባው ከዛሬ ነገ ሰላም ከተፈጠረ በማለት ነበረ። ታዲያ እንግዲህ አሁን ላይ ገነትና ናታን ቁጭ ብለው በሚያወሩ ሰዓት እንግዲህ ኤፍራታ ሁሉንም በመስማት ቤቱን ጥላ እንደወጣች አይተናል። ታዲያ ቤዛ ምንድን ነው የተፈጠረው ንገሩኝ እያለች ብትል ብትል የሚነግራት ስታጣ እውነት ለመናገር አሳዝናኛለ። ግን ብትል ነገር ደግሞ ቤቱን እንግዲህ በአንድ እግር ነበር የምታቆመው ነገር ግን ደግሞ አለመነገሯ ጥሩ ነው ብዬ አስባለሁ። እንዲሁም ደግሞ ሀረግ ድራማ ክፍል 69 እንዴት አያችሁት? ዛሬ ክፍል ሰባ ይለቀቅልናል ብለን እየጠበቅናቸው ነበረ። ነገር ግን ሀረግ ድራማ ዛሬ አልተለቀቀም። አዲስ ድራማ ጀምረዋል። እኔ ሀረግ ድራማ ላይ አሁን ላይ በጉጉት የምጠብቀው ቢኖር እነዛ የታገቱ ሚስኪን ሴቶች ፍትህ አገኝተው ከዛ እስር ቤት ወጥተው ማየትና እንዲሁም ደግሞ ናታንና ኤፍራታን ቢጋቡ ሲቀጥል ደግሞ ኤፍራታ እንግዲህ ገነትንም ሆነ ዳጌንም ይቅርታ አድርጋላቸው እሷም ከእናቷና ከወንድሟ ከአሁን በላይ ያላትን ጊዜ እናትና አባቷ ከእናትና ከወንድሟ እቅፍ ሆና ህይወቷን ብትቀጥል ደስ ይለኛል። ሀረግ ድራማ ክፍል ስልሳ ለናንተ ዘጠኝ ለእናንተ እንዴት ነበረ? የጽወን አለማስታወስ በአብዛሀኛ ተመልካችን እያናደደ ነው። ለምንድን ነው የማታስታውሰው እያሉ ነው። እንግዲህ ጽወን ብታስታውስና ከኤፉ የጎን ነገሮችን እንድትረዳ ብታረጋት ደስ ይለናል። ሀፌት እንግዲህ ለሰርጉ በጣም በጉጉት እየጠበቀ ሎ ሊመርጥ ሱፍ ሊመርጥ እየተዘጋጀ ነው። እንግዲህ ሀፌት አላማና እቅዱ ይመስለኛል ናታንን ለማስቀናት እንጂ እውነት ለሰርጉ ጓጉቶ አይደለም። እና ውድ ቤተሰቦቼ እናንተስ ምን ተሰማችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ ስለምታበረታቱ ከልባ አመሰግናለሁ።